ሀና እንግዲህ ወላጆች እያሉ ወንድምና እናት እያሉ ሙሉ ኃላፊነቱን ወስዳ እንግዲህ ሰላምን ብቻ ከቤተሰቧ ያለውን ፍቅር ለማስቀጠል በሚል ያደረገችው ነገር ከባድ ነገር እያመጣ ነው። እንግዲህ ወይዘሮ ሚላት ማታ ምሽት ላይ ራሷን ተቋቁማ ሰላም እንደሆነች እና ሰላም ሁሉ ነገር ምንም ነገር እንደሌላት ቁጭ ብላ ህመሟን ችላ ካዋራቻቸው በኋላ ወደ ቤት ሄደው እንዲያድሩ ግዴታ አስገድዳቸው ሄደዋል። ሆኖም ግን ሲመጡ ያገኙት ነገር አስደንጋጭ ነው። ልጄን እኮ እያወራች ነበር ጥያት የሄድኩት። ዶክተር እንዴት ነው አሁን ይሄ ነገር የተፈጠረባት ምንድን ነው ልትነግረኝ ትችላለህ? ሰላም የደረሰባትን ነገር ቢት ቢባልም ዶክተር የሰራውን ስህተት ስለሚያቅ ሊናገር አልቻለም። ይህንም ደግሞ ሀናም ደግሞ እኔ አንተ ዶክተር ፈራህሳ ከዚህ በፊት ይሄን ነገር ሰርተህ አታውቅም እንዴ? ሙያው የለህም እንዴ ስትል ትጠይቀዋለች። ሙያውማ ብዙ አመት ያገለገልኩበት ነው። ያስፈራኝ ግን ይሄን ነገር ወላጆቿ ሳያውቁ የማደርገው ነገር ነው። መጀመሪያ ተጠያቂ የሚያደርገኝ እኔን ነው ሲል ነበር ያለው። ከዛ እንዴ እንዴት እንዲትላለ ምንም ችግር የለም አድርግላት እያለች ነበረ። ሆኖም ግን እንግዲህ ደም ምርመራ ላይ የደሟ ውጤት ደሟ ስላልተገኘ ደሟን ለማገኘት ብዙ መንገድም ቢሄድም ዶክተሩ ደም እስካልተገኘ ድረስ ወደ ሌላ ሆስፒታል ሪፈር ተጽፎላት ሰላም ትሄዳለች። ሰላም ከሄደችበት ሆስፒታል እንደ አዲስ ቼክ አፕ ስትደረግ እንግዲህ ፅንስ ማቋረጥ እንደደረሰባት ሲነገር፣ ወይዘሮ ሚላት ያላሰቡትና ያላለሙት ነገር ዱብዳ ሆነባቸው። ይህ ሁሉ የደበቃቸው አንድ ዶክተር ለምን እንደሆነና ያለ ወላጅ ፍቃድ ፊርማ እንዴት ይህንስ ማድረግ ይችላል ብለው በጣም ተናደው ሀናንም እንዲሁ አንቺ ጊዜ እኔ ልጄ ነሽ ብዬ ደጋግሜ እየጠየኩሽ አልነበረም? ለምንድ ነው አንቺ ኃላፊነት የምትወስጂው? አንቺ ነሽ ወላጅ ወይንስ እኔ ነኝ ወላጅ? አንተስ ወላጅ እናት ሳይፈረም ወይም አባት ሳይፈረም የሚሰራ ነገር አለ እንዴ? እኛ ወላጆቿንን ብለን እንደቀረብን ታቃለ? ሲሉ በጣም ተናደዋል። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? እንዴት ነው ሰላማችሁ? በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን መጫናት ድርሱ ጋይሚያን ሁላችሁም እንግዲህ ሰብስክራ እያደረጋችሁ ላይክ ሼር የምታደርጉልኝ ከልብ ነው ማመሰግናችሁ። አሁን ኖላዊ ቀጣይ ፓርቲ ዘንላችሁ መተናል ማለት ነው። እንግዲህ አንዳንድ ጊዜ ዶክተሮች የራሳቸውን ኃላፊነት ቃል የገቡበትን አገልግሎት ይተውና የሰውን የአንድ ሰውን ደስታ ብቻ ለማስቀደም ሲል ያን ደስታ ደግሞ ወደ ብዙ ቤተሰቦችን ወደ መጥፎ ነገር የሚመራበት ነው። እንግዲህ ወይዘሮ ሚላት ይህንን ሰላም ያደረገችው የጽንስ ማቋረጥ ተደብቀዋል። ሆኖም ግን ሰው ዶክተሩ እና ሀና ኃላፊነት ወስደው ቢያደርጉትም ዶክተሩ ተኝ እያለ እየተጨናነቀ ነበረ። ሆኖም ግን አድርገው እያለች ስትል እሷንም እንግዲህ ምሽት ላይ ሌሊት እንዲያደርገው ተነጋግረናል እና ወላጆችሽን ወደ ቤት ስደጃቸው ስትላት እንግዲህ በፍጹም እዚህ ቤት አታድሩም ያለሱ ያልበለዚያ እኔን ውሰዱኝ እንጂ ስትላቸው እሷን ላለማጨናነቅ ብለው ሰላምና እናቷ ነበሩ የሄዱት። አሁን የደም ምርመራው ላይ ነው ችግር የተፈጠረው። ብዙ ደሞች ስለፈሰሷት ደም ያስፈልጋታል የሚለው ነገር ሲመጣ ነው እንግዲህ ዶክተሩና ሀና ጭንቅ ውስጥ የገቡት ደግሞ ያ ደም የሚገኘው በአብዛኛው ጊዜ ከትንሽ ሰዎች ብቻ ስለሆነ እንግዲህ እዛ ዶክተሩም ይህንን የራሱን ችግር ለመሸፈን ብሎ በዛ ባለ ሆስፒታል ውስጥ ይህን ደም ያስፈልግም ሊገኝ ስላልቻለ ወደ ሌላ ሪፈር ሆስፒታል ሲጻፍ ነው እንግዲህ የዶክተሩና የሀና ጉድ ወጣው። በዛ መካከል ላይ እንዲሄዱ እንግዲህ ያው አሁን ምን አድርገው ነው ምንድን ነው የተከታተለችው? ከዚህ ምንድነው የተሰራው ሲባል የጽንስ መቋረጥ መሆኑ ሲያዩ ምላሴም ሆነ ወይዘሮ ሚላት በጣም ደንግጠው ነበረ የወደቁት እንዴት ይህ ነገር እንዴት ተፈጸመ እንዴት ሆነ በሚለው መጨረሻ እንግዲህ በጣም በሚያሳዝን ሁኔታ አሁንም ሌላ ሆስፒታል በከባድ ህመም ላይ ትገኛለች ሰላም በዚህም እንግዲህ ደግሞ አባቷን ደውላ ስራ ላይ ነኝ ብላ የዋሸችው ሀና እንግዲህ ለአንድ ቀን እንድታድርልኝ ስትለው አሴምሽ ብሎ አድሮ ለሊቱን እንግዲህ እሷን ሲያልም ነበር ያደረው። በቃ ሀናዬ፣ አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው አስጨነቅሽኝ። እንዴት ብዬ ልንገርሽ ብሎ ሲጠይቃት፣ ንገረኝ እንጂ ምንድን ነው ስትለው፣ አፈቅልሻለሁ እንዴ! እውነትህን ነው ትላለች ሀናም አሁ እኔም እኮ በጣም ይህን ቀን ሰው ጠብቀው የነበረ ነው፣ አፈቅርሃለሁ እኮ ትለዋለች። ወይ ታፈቅርኛለች፣ ወይኔ ለዚህ ነው እንዲህን ያህል ጊዜ ስጨነቅ የኖርኩትንና እቅፍ አድርጎ ግድግዳ ሲስም ሲስም ሲስም ከዛ በኋላ እንደገና ዘወር ብሎ ደግሞ ከዛ ወይ ይህን ጊዜ ሁሉ ነበረ ስጨነቅበት የነበረው እንዲህ እንደምትወጂ ሳላቅ ነበር እያለ ሲል ከዛ በኋላ እንግዲህ አቶ ኖላዊን እንግዲህ የሀናን አባት በእርግጫ እያፈነዳ ሲጥላቸው፣ እሳቸውን ብንናሉና አንተ ምንድነው እንደ አነጥረት ጨረስከኝ እኮ አለ እንዴ። ሁሉ ነገር ያየሁት ነገር ህልም ነው እንዴ? ሲል ይነቃል። እን ምን እያየህ ነበር? ኧረ በቃ ፋዘር አይነገርም። እንዴት ነው እንዴ አንተ እኮ በእርግጫ እኮ አንተረህ አንተረጣልከኝ። ጦርነት ነው እንዴ? ያስገቡ ሲሉት፣ አዎ ጦርነት ነው በቃ ጦርነት ነው። እና እንግዲህ ህልምህን ጨርሰ አሉት። ቀጥለዋ አሉት። ህልም ይቀጥላል እንዴ? ሲል ይናገራል። እንግዲህ ቀጠል እንደ ቀጥል፣ ግን እኔን ሁለተኛ እዚህ አሁን በዚህ እንዲሁኑ እንዳነተርከኝ በጉልበት ከመካሀይ እኔ በዚህ ባለው ከዘራ አንተሬ ነው የምልቅህ ብለው ነበረ ያሉት። እሱም በጣም አይ ሰው የሚገባዋል፣ እንዴት አለ ህልም ላይ መሰለሁ ያቋረጥኩኝ ይሄማ አይቀርልዎትም ብሎ አላቸው። እና እንግዲህ አሁን ደግሞ አሲል እሷን ተከታተል በተባለው መሰረት እየተከታተላት ነው። ግን አሁን እንግዲህ እየተከታተላት ባለበት ውስጥ ላይ እንግዲህ በሆስፒታሉ ውስጥ ባለው ችግር ደግሞ እሷ ተይዛ ችግሩ ስትገባ አባት ወይኔ ልጄ እንደው ብላ እቺ ልጅ የማይሆን ነገር እየደረሰብኝ ነው የደረሰባት ይመስለኛል፣ ጭንቀቱ ገደልኝ፣ አታማርቱባት እንጂ ይላል ማለት ነው። እኔ የምላርግ ብለህ ነው እንደው ጨንቆኛል። እሷ ነገር ተከታተልልኝ ብያሉ እየተከታተልኳት እኮ ነው እያለ እንግዲህ እሷንም የት እንደምትሄድ የምትወጣ እየተከታተለ ሲያያት እንግዲህ ከሆስፒታል መሆኑን ተረድቶ በሆስፒታል ውስጥ ደግሞ የገባችበትን ችግር ሰምቶ በጣም አዝኗል። እሱም አባቷ ግን ይህንን ችግር ቢሰሙ ምን ያህል ደግሞ የበለጠ ከበሽታቸው ላይ በሽታ መጨመር ነው። ዝና የመጣችበትን መርሳት አልነበረባትም ብዬ አስባለሁ። አባቷ ጭንቀት እንደማይወዱ እያወቀች ለጭንቀታቸው ሌላ መፍትሄ ዚያ ጨማሪ ጭንቀት መጨመር አልነበረባትም። ወይዘሮ ሚላትም ደግሞ አምነዋት እንደ ልጅ አይተዋታል። ሆኖ ይህ ስህተት አንድ ጊዜ በሰላም ላይ ተፈጽሟል። በተለይ በህክምና ላይ ስህተት አይፈጠርም ማለት አይቻልም። እና አንድን ነገር ተረጋግቶ ማሰብ የዛሬውን ሳይሆን የወደፊቱን እያሰቡ መሄድ ነው። እሷ ቀለል አድርገው ነበር ያዩት። ሆኖም ግን እያስከተለ የሄደው ነገር በጣም ከባድ ነበር። አባት በቤት ውስጥ ነው የተጨነቁ። እስኪ ንፋስ ንፋስ ልውሰዱ ሰደኝ ብለው አሴኑ ንፋስ እያዘዋወራቸው እያለ እስኪ ደጋግም ደውልልኝ ልጄን ሲሉ፣ አሁንም ስልኳ ጥሪ አይነሳም። ደጋግሞ ሲደውሉ ጥሪ አይነሳም። በቃ ልጄ በጨለማ አባቴን እያይ ስትመጣ አንዱ ድፍት አድርጎ ጥሎብኝ ወይኔ ልጄ ሲሉ አራት አሟርቱባት። አባ ምን እያሉ ነው? ይህን ጊዜ ምንም አልሆነችም እኮ አሉ። አረ ተወኝማ እባክህ ከሰው ሀገር ከተማ መግባት የሆነው ትርፉ ሲሉ እባክህ ተው ይላል አሲል። እስ ምናልባት ስልኳ እኮ ባትሪ ዘግቶባት ይሆናል። እንዴ እንዴ አልመጣች ወይ ወይ አልመለሰች ስልክ እንዴትን ዝም ብለው ቻል ትለኛለህ፣ የማይቻል እዲያኮን የመጣብኝ እያሉ አባትየውም በጣም ከጭንቀት ላይ ናቸው። እሱም እባክ ተረጋጉ እሷ ምንም ነገር የምትሆነው ነገር የለም ትመጣለች እያለ ቢያረጋጋቸውም ውስጣቸው ግን ሊረጋጋ አልቻለም። ይልቅ ፋዘር የመድኃኒት መውሰጃ ሰዓት ስለደረሰ ቤት ምን አሪፍ የመሰለው ሆነ ቁርስ ይጀለወት ልግባና፣ መድኃኒት ውሰዱ። የምኖርለት ሰው ምን አለና ነው መድኃኒት የምወስደው? ሰው እኮ ለሚኖርለት ሰው ሲኖር ነው። ልጄን አጥቼ ምን እንደምኖር ታውቃለህ? እንደ እሷ አትበሉ፣ ምንም ነገር እሷ ጎበዝናት፣ ምንም ሚፈጠር ነገር የለም። መድኃኒቶ መውሰድ ደግሞ ግዴታ ነው ይላል አሴል ይህ ሀና አባትን ፈጣሪ እባክህ ልጄን ጠብቅልኝ፣ አንድ ነገር እንዳታሰማኝ አደራህን እያሉ ሲጸልዩ አዎ እንደሱ ነው ማለት ያለበት ብሎ አሲል ወደ ቤት ይዟቸው ሄደ። ወይዘሮ ሚላትም እንግዲህ ኧረ እባክህ ዶክተር ምንድን ነው የተፈጠረው? ንገር ቢሉትም ዶክተሩም ሊነግር አልቻለም። እንዲሁም ሀና ኧረ እባክሽ ሀናዬ ምንድን ነው አንቺ ብዙ ነገር ታውቂያለሽ እኮ አብረሽ አታደርሽ ዋልሽ የተፈጠረውን ችግር ለምን አትነግሪኝም? ሲሏት እሷም የተናግ ፈጽሞ ልትናገር አልቻለችም። ስለዚህ ለዶክተር መድኃኒቱ በሽታውን ያልተናገረ መድኃኒት አይገኝለትም። የሆነ ነገር ሆኗል። ከጊዜው ሰላም የራሷን የእናቷን ፍቅር ለማገኘት ይህን ነገር ዋሽሌ ብትላትም እንደራሴ ከሆነ ይህ ነገር ከባድ አደጋ ላይ ወደፊት የሚያስከትለው ነገር ስለማይታወቅ አንድ ጊዜ ተሳስታል። ከተሳሳታይ ደግሞ ቤተሰብ ነውና መቼም ይቅር ማለቱ አይቀርም ያን ነገር ተቀብለው አሜን ብለው ከዚህ ከከፋ ደረጃ ላይ ደርሶ ከሚሰሙ ወይኔ አብሬያት አድሬ ቢሆን ኑሮ እኔ ከጎናሁኝ በነበረ ወንድማን ቢሆን አሁን እንግዲህ ሀና በአሲልም ሆነ በወይዘሮ ሚላት ላይ እንግዲህ ከባድ ጥላቻን እያሳረፈች ትገኛለች። እንግዲህ አሁን ምን ይገጥማቸዋል? ከባድ ነው። ሁላችንም በጣም ነው ለሀና እያዘን ያል ነው። አንዳንድ ጊዜ ሰራተኛ እስከሆነ ድረስ ደግሞ ቦታችንን ማወቅ ይኖረብናል ብዬ ነው የማስበው። ለምን እኛ ምንጊዜም ቢሆን ከእነሱ እጅ ለማስለማናመልጥ ማለት ነው እንግዲህ ሀና የፈጣሪ እርዳሽ እያልን ዛሬ በዚህ ተሰናብተናል። ስትከታተሉ ስለነበር ከልብ እናመሰግናለን። ቀጣዩ ደግሞ ምን ሆነው የተከታተለ አሲል እንግዲህ ምን አሲል እንዲከታተላት ተደርጓል። ተከታትሏት እንግዲህ ምን እንደሚያመጣ በእውነት አናቅም። ቀጣዩን ይዘንላችሁ እስከንመቀር ሰላም ዋሉልን።